መመለስ የምትፈልግ ከሆነ ምንም ችግር የለውም፣ እኔ እቀበልሻለሁ። ሴርን የሚያክል ነገር ለወንድ ብዬ አላደረግም፣ ደምድ አረግም። እሱ የልጆች አባት ነው። በቃ ከዛ ውጭ ግን እሱ ለእኔ እንዲመጣ ስር ማደርገው፣ እኔ ስር ላደርግ ሲሄድ በዛው በሞትስ አሰላሙ አሌይኩም ወረህመቱላሂ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ማለት ነው ሰይድና ሮዛ ተመልሰው በቪዲዮ ትናንትና በሰራሁት መሰረት፣ እንደውም እርሱን ከሳችኋለሁ ስሜን አጥፍታችኋል እና ያልኩት ማለት ነው። እና እንግዲህ በዛ መሰረት እነሱም ቪዲዮን በማየት ቪዲዮን አይተው ፈርተው ይሆን ምን እንደሆነ አላቅም። ወጥተው የሆነ የማይመስል ነገር ለሚስት ካንተ አትንገር ይባላል ማለት ነው። የማይመስል ነገር ወጥተው ቀበጣጠሩ ማለት ነው። እና ሮዛ እኔ እንጃ እኔ ሮዛ እውነት በጣም በትንሹ ቅር ብሎኛል። አልቀየምሽም ግን ቅር ብሎኛ ማለት ነው። በተረፈ ግን እስኪ እንደተለመደው ቪዲዮዋቸውን አሳይቻችሁ እንዳሉኝ እስኪ እ ሱማያ አንተም መከታተል አላውቁም አታውቀውም አታውቀውም እንደዚያ ነው። እ ስለዚህ እሷ መከታተል ስለማታውቀውም አንቺ ፈራሽ? አዎ እንደዚያ ወ እኔ ግን አንተ እኔ ሚዜ አርግ፣ በቃ ችግር የለም። ሚዜ ተኛለሽ? አዎ አንደኛ ሚዜ ምን ልታርጊ ነው? ከዛ በኋላ እኔ ነው ችግር አንተ ከወዳ ቶሎ እስከ እኔ እንጃ ድረስ ቆይ ያለው። አዎ እሺ፣ እንደዚያ ነው። ሌላስ አንተ እኔ ካልወደድኩኝ አንተ ተው እልል ግባ ነው አንቺን ካልወደድኩኝ። አዎ እኔ ይኸውልሽ እ አንቺን ጠልቼሽ አይደለም፣ አሁንም እድል ሰጥቼሻለሁ፣ ድጋሜ እንድታስቢበትም ዝም ብዬሽ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ ቤተሰቦቻችን ተመልሰን መጥተናል። እስኪ ሰላም በይ ሮዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ እና የተከ

እንግዲህ ማለት ነው ወደ ዋናው ጉዳይ ሳልገባ ይሄንን አሳያችሁ ማለት ነው። ሠኢድ ሌላ ማግባቴ ነው እያለ ሮዛን እያስፈራራት ነው ማለት ነው። በነገራችን ላይ ሆነት ለመናገር ከሆነ ያው ሮዛ ቶሎ እንድትወስን ብሎ ነው እንጂ መቼም አያገባም። ሁለተኛ ደግሞ ሮዛዬ፣ እኔ እኮ የዛን ጊዜ የመጣሁት አንቺን ይቅርታ ለመጠየቅ ብቻና ብቻ ነው እንጂ ለሌላ ነገር አይደለም። ለሌላ ነገር አይደለም ማለት ነው እናንተ እንዳሰባችሁት ማለት አላቅም። ምን አሁን እዚህ ጋ ለምናገረው ነገር ይቅርታ ሮዛ ይቅርታ እንድታደርግልኝ እፈልጋለሁ። ግን ስሜን ያነሳችሁበት ነገር ቀልድ ራሱ ቢሆን ትክክል አደለም። ማለት ሌላ ነገር ማለት ትችላላችሁ። ለምን እኔ እስካሁን ድረስ እኔና ሳይድ በተጣላንበት ጊዜ ጀምሮ የዚህን ያክል የሚያስከፋ ወይም ደግሞ የሚያስጠላ ነገር ለቀልድም ቢሆን የተናገርኩት ነገር የለም። ግን እኔ ሠኢድ ለምን እንደዚህ እንደሚያደርግ አላቅም። ለምን ከመጀመሪያው ጀምሮ ነው የሚያሰደበኝ። የመጀመሪያ ሚስቱ ሰደበችኝ ማለት፣ በሱ ስር ያገኙ ያሉ ሴቶች ሁሉ እኔን የሆነ ነገር ይሉኛል። በነገራችን ላይ አንድን ሴት የሚያስከብራትም የሚያስወድዳትም የሚያስጠላትም የሚያስንቃትም ባሏ ነው አንድ አንድ ወንድ ደግሞ የልጅ የልጁን እናት ካስናቀ ስለማይገባው ነው እንጂ ከገባው ራሱ ነው ራሱ የተናቀሰው ነው። ሚስቱንና ወይም ልጆቹን ምን ሊሆን ይችላል? ለምን እኔ ተነቀው ማለት ልጆቹ ተነቁ ማለት ነው፣ የተናቀሰው ነው፣ ሌላም ሰው የሚያስንቀው ማለት ነው። ስለዚህ የምታወሩትን ነገር ከዚህ በኋላ እኔ አንተም ብትሆን የምታወራውን ነገር ወይም ስለኔ የምትሰራውን ነገር ማለት በስነ ስርዓት እንድታደረግልኝ እፈልጋለሁ። እኔ እንዳሁኑ ዝም ብዬ አልፋታም። እኔ እንዳሁኑ ጸጥ ብዬ ምናምን እንደዚህ ቪዲዮ ሰርቼ ምናምን በቀላሉ አንላቀቅም ማለት ነው። ሮዛ ደግሞ ከፈለግሽ ማግባት ትችያለሽ። እኔ አያመለከተኝም። የዛን ጊዜ የመጣውን ጊዜ ብዬሽ ነበረ። እኔ ራስሽን ምሷ ስላደረግሽ ተጸጽቼ ነው። ሰው ነኝ። ጓደኛዬና ተወዳታለው ሄድኩኝ ይቅርታ ጠየኳት ስለተፈጠረው ነገር እኔ ባልመጣ ኑሮ እንዳይፈጠርም ይቅርታ ትልቅ ልጅ ነሽ እኔ ስላልኩሽ አደለም ማንም ስላለሽ አደለም እናት አባት እንግዲህ ከእናት አባት በላይ የለም እናት አባት የከለከላቸው እንኳን ሄደው የገቡበት የለም አደለም ጓደኛ ይቅርታ ጠየኳት አደለ ወይ እሺ ጓደኛ ናት ካሉ መተው ይቻላል አይ እኔ ምን አገባኝ ለሷ ያልሆነም ለእኔ አይሆንም ማለት ነው ብላ ካሰበች ደግሞ ማግባት ትችላለች። ይህ ዝባዝንኬ ምናምን አያስፈልገውም እና በተረፈ እኔ አልጋ ላይ ሁኑ፣ ሰማይም ላይ ሁኑ፣ የትም ሁኑ፣ አልመጣም። እኔ ሮዛ አንቺ ብታገቢው እኔ አልነካሽም። ታረቁና አገባለሁ ብለሽ ምን አስፈራሽ ታደ ታረቁ ታረቁና እኔ ከዛ ሱመያ ከመጣሽ በኋላ ወይ እኔ እናንተ እንጋባለን ሁላስቲ ነበር። አሁን ሱመያ አንተን ባገባ ሱመያ ትመጣለች፣ ፈራው ለምን ታያለሽ። እኔ የመጣው ጊዜ እኮ እያለቀሽ ካልታረቃችሁ እኔ አንቺስ ችግር የለውም ወይ እናንተ ተጋቡና እኔ ሁለተኛ አገባዋለሁ ያልሽ ነበር። ስለዚህ መጀመሪያ መጠው ከኋላ መጠው ያው ዙሮ የመጀመሪያው ቦታ ነው ምዘው ማለት ነው። ቀረውም መጠው ያው እኔ የመምጣት ሀሳብ የለኝ አንቺ ስላልሽ ነው። ስለዚህ ምንድን ነው አልመጣባችሁ፣ ተጋቡ፣ ግን ስሜን አታንሱ። ማግባት ትችላለህ፣ ወይኔ ያገባለው። አገባለው የሚለው ወይኔ ራሷ ከጎን ነው ያለችው። አንድ ጓደኛዋንም ሊሆን ይችላል እኮ ያደርገዋል አሁን እሷ እምቢ ብለው የለ እሷን ለማናደር ጓደኛዋን አግብኝ ላታል። ሲፈልግ ለማየት ያበቃችሁ ዝም ብላችሁ አግብኝ ላታል። ከዛ ወይ ሮዛ ትጣጣለች ወይ አትጣጣም እሱን አላውቅም። ግን ዞሮ ከዚህ በኋላ አይመለከተኝም አሷ ጉዳይ ብለሽ እኮ ከኔ ጋር መጋባት ትቻለሽ ምን ምን አስፈራሽ? ምን እኔ ተበጫበጫ እኔ ምንድነው የበጫበጫ? አንቴ ባለኝ ነው ወጥላ ማለት ምን ለምን ለምን ፈራሽ? ለምን ቦካሽ? ቦካ እኮ ለምን እኔ

የራሷ ጉዳይ፣ እሷ ከመጣች ትምጣ። እኔም ለምኛታለሁ፣ ከታረቀችው ትታረቀው። ትወለታለሁ ማታረቆ ከሆነ ሌላ ሴት ማግባቱ አይቀርም ሠኢድ። ስለዚህ ከዛን ቀኝ በኋላ ማለት ነው ምናልባት አስበሽበት። ከዛ ሱመያ የሚመለሰችው መልስ ሰምተሻል ማለት ነው። ሱመያ የሚመለሰችው መልስ እኔ እንዳትጋቡ ልከለክላችሁ ሳይሆን እና ሮዛን ያንገት ሐብል ሰጠዋት ይቅርታ ልጠይቃት ብቻ ነው ብላለች እንጂ እንዳትጋቡ አልፈልግም። ተጋቡ ሮዛ ቆንጆ ናት፣ ለልጆቼም ትሆናለች ብላለች። አንቺም ትወጂኛለሽ፣ ለኔ ብለሽ መስዋዕትነት ከፍለሽ፣ ለኔ ብለሽ መድኃኒት ጠጥተሻል አደለ? ለኔ ብለሽ መድኃኒት ጠጥተሻል ማለት ነው። ስለዚህ ለኔ ብለሽ መጠጣትሽ ካልቀረ አሁን ዝም ብለሽ ሱመያንን መፍራት ትተሽ፣ ማንንም መፍራት፣ ማንንም መስማት ትተሽ ቀጥታ እንጋባ። አንተ አሁን እኔ ፈራሁት። ብዙ ምን ጣቃለህ እንዴ? ብዙም ሱመያ አይደለም። እህ ግን አንተ ጣልቼ አይደለም ሱመያም አዝኝ ነበር። እሺ ካልጠላሽኝ፣ አሁን አንቺ ምትዩ፣ እኔ አሁን ነገ እጄ ሌላ ሴት አገባ። ስለማትወደኝ ስለጠላከኝ ሌላ ሴት ታገባለት ይኖንጂ ብዙ ወሬም ካላም ማይፈልግ እኔ አንድ ብቻ አንተ አልገባም አልገባም በቃ ጨረስኩና፣ እኔ አንተ ጨረስኩና በቃ አፎ በይ እና የኔም አንተም ዘይም ወንድምና እሄድ እና ማለት ነው። እንግዲህ እንደሰማችሁት ነው ሮዛ እና አቶ ሳይድ ያሉትንም ስለሱም፣ እንግዲህ እንደሰማችሁት እዚ ላይም እንደገለጹ ሱመያ እሱም ሱመያ ኮመንት ላይ ሲጻፋ ይቸ ነው እንጂ ሱመያላ አታደርገውም ብሏል፣ ማለት ነው ሱመያ አታደርገውም፣ እሷም ደግሞ አታደርገውም። እና ይሄ ነገር ኮመንት ላይ ስላወሩ እንደ ፕራንክ ነገር ማደርጋቸው ነው ማለት ነው። እኔ ግን በጣም ነው የደበረኝ፣ ምክንያቱም እንደዚህ አይነት ነገር ቢያንስ እኔን ባትፈሩ አላህን አትፈሩ። በጣም ማለት እኔ እንኳን ባደርገው ሽርክ ነው። ማሰብ ራሱ በጣም ሽርክ ነው። ተደርጎብኛ ብሎ ማሰብ ራሱ ሽርክ ነው ለምን እርግጥ አልሄዳችሁም አብራችሁ በአይናችሁ ስ ያላያችሁትን ነገር መናገር ራሱ ሀራም ነው አይደለም ማለት ይህ ሽርክ ማለት በጣም ትልቅ ነገር ነው ነገ ስትሞቱ ከማንም ጋር አትሞቱም አፉን ከፍቶ እያንዳንዳችን የሚጠብቀን መቃብር አለ እዛች መቃብር በአንድ ነጭ አንሶላ ተጠቅልለን ስንገባ የምንነሳውን ብቻችን ነው የምንጠየቀውን ብቻችን ነው አብሮ ያሙት ሰዎች እኛ ጋር ይጠየቁ ወይ ደግሞ አደረግንባቸው ብለን ያሰብናቸው አስተግፍሩላህ፣ ላዚም አደረጉብን ብለን ያሰብናቸው ሰዎች እነሱም ከኛ ጋር ይገቡ። ስለዚህ ሊላህ የሚባል ነገር አለ። አንደኛ ሲህር ኢማን የሌለው ሰው ላይ ነው የሚሰራው። ከሰራም ደግሞ ሁሉንም ነገር ሊላህ ነው እንጂ የሚባለው ተደርጎብኛል ተብሎ ማሰብ የለባችሁም። ላወራችሁት ራሱ አላ ይቅር ይበላችሁ። እንደገና ደግሞ ሳይድ ኮመንት ላይ በተለይ ምናምን እያለ ነበር። እኔ ማንንም ምንም አለልም። ግን ሱመያ ስህር አርጋባታለች የምትሉ ሰዎች፣ ሱመያ መድኃኒት ሰጣታለች የምትሉ ሰዎች እኔ ሲፈጠር ለወንድ ብዬ እንደዚህ ዓይነት ሲርን የሚያክድ ነገር ለወንድ ብዬ አላደረግም። ደምዶ ማረግ እሱ የልጆች አባት ነው። በቃ ከዛ ውጭ ግን እሱ ለእኔ እንዲመጣ ስር ማደርገው እኔ ስር ላደርግ ሲሄድ በዛው በሞትስ የእሱ ፍቅር ነው የጀነት አያስገባኝ መቼም አንድ ሰው ሲር ድረስ ከሄደ በጣም አፍቅረውት ወይ ወደውት መሆን አለበት ማለት ነው የእሱ ፍቅር እኮ ወደ ጀሃነም ነው የሚከተኝ ስለዚህ እኔ መቼም እኔ ጀነት ልግባ ጀሃነም ልግባ አላሁ አለም አላውቅም የጀነት ሰው ነኝ ምናምን እያልኩ ሳይሆን ግን ቢያንስ ግን ይሄ ምንድነው ሲር ሰው ላይ ማድረግ እየታወቀ ነው መጨረሻው ማለት ነው። ስለዚህ ለምታስቡ ሰዎች አለ ያስጣችሁ ያስጣችሁኝ ምንም አላችሁም አለ ልባችሁን እናንተን ልብ ራሱ ይመልስላችሁ። ከዛ ውጭ ግን እኔ ለራሴ ለማንም ብዬ ሰው ለራሴ ብዬ ለራሴ ስል ምንም አይነት ጥፋት ካላጠፈው በቂ ነው ማለት ነው። በተረፈ ለምትከራከሩልኝ፣ ለምትወዱኝም አላህ ከኔ በላይ ይውደዳችሁ። ለምትጠራጠሩትም ደግሞ አላህ ልብ ይስጣችሁ፣ ኢዲያ ይስጣችሁ፣ ኢማን ይስጣችሁ። እንዳታስቡ አላህ ያርጋችሁ። ለምን ይሄ የኢማን እንትን ኢማናችን በጣም አንዳንድ ሰዎች አለን ኢማናችን ላይ ጥብቅ አይደለንም አይደል? ኢማን ሲርቀን እንደዚህ አይነት ነገር እናስባለን እንጂ ኢማን ያለው ሰው እንደዚህ አይነት ነገር አያስብም ማለት ነው። በተረፈ አቶ ሳይድ እኔ እንደዚህ አይነት ነገር በሌላ ጊዜ ስሜን ባታጠፋ በጣም ደስ ይለኛል። ስለኔ እንደዚህ ባታወራ በጣም ደስ ይለኛል። ለቀልድ እራሱ ብላችሁ ማለት ነው። ስለዚህ ሮዛ ደግሞ ብሩን ከፈለግሽ አውርቅ ላኪልኝ ለሰው ማለት ነው፣ ወይም መመለስ የምትፈልጊ ከሆነ ምንም ችግር የለውም፣ እኔ እቀበልሻለሁ ያው ላኪልኝ አልኩኝ መላካችን ይመለካል መጥቼ ይቀበልሻለሁ ችግር የለውም ምክንያቱም እኔ መጥቼ ሰው ወስዶ ሮዛን እንዲያርጋብኝ አልልም እና ተወከልት አላህ ነው ለሁሉም ነገር እና በተረፈ እንግዲህ ለሁሉ ይማን ለለለን ይማን ይስጠን ይማናችን ላይ አላህ እንድን ጠነከር እንድን በረታ አላህ ያርገን ማለት ነው በተረፈ እንግዲህ ሮዛን አስፈራርቶ አቶ ሠኢድም ሊያገባት ነው ማለት ነው እንግዲህ ያው አይዞሽ፣ አያገባም ባይ ነኝ። አንቺን አስፈራርቶ ቶሎ ሊያስገባሽ ነው በሲስተም ማለት ነው። በተረፈ ግን እንግዲህ ከጎኔ ላላችሁም ከጎኔ ሁናችሁ ለተከራከራችሁልኝም በጣም ነው የማመሰግነው። ሌላ ምን ይባላል? አመሰግናለሁ ማለት ነው። እንግዲህ ለጠረጠራችሁኝም ደግሞ እንግዲህ ያላልብስጣችሁ አሁንም በድጋሚ ማለት ነው። በተረፈ ይህንን ለማለት ነው ዛሬ የመጣሁት። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላ ሰላማችሁ ብዝት ያደርግልኝ። አሰላሙ አሊኩም ወረህመቱላሂ በረከቱ።